ነይነይ እምዬ ማርያም ነይነይ ቤዛዊተ ዓለም፣ ተቀበሉ እንጂ ዝም ትላላችሁ። እን ነይነይ እምዬ ማርያም ነይነይ ቤዛዊተ ዓለም። እንኳን አደረሳችሁ አደረሰን ለበዓለ ትንሳኤው። ምርጦቹና ተወዳጆቹ የዜማ ቤተሰቦች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ በፋሲካው ምን አይነት ነገር ነው ደግሞ የሰማ ነው? እጅግ የሚገርም ነው። እስኪ። ጥሩ ቤዛ መሆን አይችልም። እይግባጩ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ የማርያም ቤዛንሽ አሉ ለዓለም እመቤታችን ቤዛ አይደላችሁ። ቤዛ ልጇ ነው። አትደርግ ነይ ነይ እማርያም ነይ ተቀበሉ እንጂ ዝም ትላላችሁ እንዴ? ነይ ነይ ምዬ ማርያም ነይ ነይ፣ ቤዛዊት ዓለም የሚለውን ልሳናችንን፣ አንደበታችንን መልካሙን ዝማሪያችንን ሊያስቀርብን ክፉ መንፈስ ተነስቷል። እጅግ እጅግ ያ ማነው ስም ተንኮለኛውን ሰውዬ የሚያስንቅ ጳጳስ መጥቶብናል። ትዝታው ሳሙኤልን የሚያስንቅ ደግሞ ሌላ በጳጳስ ደረጃ ሰምተናል፣ አይተናል። እኔ እንግዲህ የሰማሁት ዛሬ በበዓሉ ቀን ስለሆነ ያው እንደ አዲስ እንደሰማሁት ቁጠሩልኝ። ምናልባት ሰምብተው ሊሆን ይችላል። እኔ ጋር ግን የደረሰው ዛሬ ስለሆነ እጅግ ተገርም ያለው እመቤታችን ቅድስት ድንግል ማርያም የጌታ ኢየሱስ እናት ቤዛ አትባልም ብሏል። ከዚህ ሰውዬ ግን ይህ ሰው በጣም ደግሞ ይስጫላል። ከእነዚህኛው ጳጳስ ማለት ይሄ ሰውዬ ያው የጨረቃው ጳጳስ እንደሆኑ ሁላችንም እናውቃለን። ማለት እንዴት የሚል ካለ በጨረቃው ዘመን የመጡ አባ ስለሆኑ እንግዲህ፣ እንዴት እንደሆነ አልገባኝም፣ በዚህ ደረጃ ደፍረው ሲሄዱ በእርግጥ አንዳንዴ ምን አለ መሰላችሁ ሆድ ያባውን ብቅል ያወጣዋል ይላል አበሻ ማለት ነው። ይህ ሰውዬ የተናገሩት ለረጅም ጊዜ ለረጅም ዓመታት በውስጣቸው የሚመላለሰውን አሁንም ድረስ ጳጳስም ሆነው በልባቸው እየተመላለሰ ያለውን ነው አውጥተው በይፋ የነገሩ። ይህ ደግሞ የተሃድሶ ሰዎች መንፈስ ነው። በመሰረቱ የተሃድሶ ሰዎች አላማ ምንድን ነው መሰላችሁ? ተሐድሶ ሰዎች በቻሉት አቅም ሁሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅር ውስጥ የነሱን ሰው ማስቀመጥ አንደኛና ዋናው ቀዳሚ ተግባራቸው ነው። በድቁና ይሁን፣ በቅስና በመርጌትነት በሰባኪያንም ይሁን በጳጳሳት ደረጃ እነሱን የሚገልጽ ሰው ማስቀመጥ ይፈልጋሉ። ለዚህም ደግሞ የተለያየ እርዳታና ድጋፍ ያደርጋሉ። ለምሳሌ እነሱን እንኳን የሚደግፍ ጳጳስ ወይም ደግሞ መነኩሴ ካለ በጳጳሳት ምርጫ ጊዜ የነሱን አስተዋጽኦ በደንብ ያደርጋሉ። በተለያየ አቅጣጫ ማለት ነው። ምክንያቱም ግባቸው ይሄ ነው፣ ከታ ጀምሮ እስከ ላይ ድረስ የተሐድሶን መንፈስ የሚያራምድ ወገን እንዲቀመጥላቸው ይፈልጋሉ። ይሄን መንቃት ያስፈልጋል። ብዙ መበርገግም አያስፈልግም መደንገጥም አያስፈልግም። ይህ ሊሆን ዘመኑ ግድ ይላልና እዚህ ዘመን ላይ ደርሰናልና እድሜ ተጨምሮል። በቸርነቱ አግዞን እንደዚህ ያሉ ሰዎችን ደግሞ እንድናይ እግዚአብሔር ስላገዘን ይህ ድንቅና ብርቅ ሊሆን አይገባም። ምክንያቱም በቤተክርስቲያኗ መዋቅር ውስጥ ተሰክስገው ብዙ ሰዎች አሉ፣ ብዙ አገልጋዮች አሉ መንፈሳቸው ሌላ ቦታ፣ አካላቸው ቤተክርስቲያን ውስጥ ነገር ግን ደግሞ በቤተክርስቲያን ሕይወታቸውን የቀየሩ፣ ኑሯቸውን ያሳመሩ፣ ከትንሹ ወደ ትልቁ ያደጉ በብዙ ጸጋ በብዙ ደረጃ ግን ደግሞ ሲሞላላቸው ሲሟላላቸው ሲመቻቸው ደግሞ አዙረው ይህችን ቤተክርስቲያን ሊገፈትሩና ሊጥሉ የሚፈልጉ ሰዎች እንዳሉ ሁላችሁም ማወቅ አለባችሁ። ምክንያቱም ብዙ የምንናውቀው ጉር ስላለ እና ይሄ አባት የተናገሩት ይሄን መንፈስ ነው እ ተሐድሶቹ የሚያራግቡትን መንፈስ ነው። አሁን ይሄ ንግግራቸው በብዙ ተሐድሳውያን በብዙ መናፍቃን ዘንድ እጅግ ተወዷል። እጅግ በጣም ምርጥ አባት ተብለዋል። ለምን? አንደበታቸው የሚገልጸው የእነሱን ሀሳብ ስለሆነ። ስለዚህ ከዚህ ጳጳስ ከዚህ አባት ይሄ ወጣት አይሻልም ትላላችሁ? የትኛው ወጣት እስኪ እንስማው። እንደቤታችን ቤዛ አይደላችሁ ቤዛ ልጇ ነው። አትደንግ ሰላም ደርሱ የሆነ አባታችን ቡራኪው ይድረሰኝ። ሳሉቱት ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጥቷል። ብዙ አባታችንን እንደሰማችኋቸው ምንድነው ያሉት? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጣል። ትክክል ነው። ይህም ተው ቤዛ ለሚለው ካል ልክ አንድ ጢሞቴዎስ ምዕራፍ ሁለት ቁጥር ስድስት ላይ ራሱን ስለ ሁሉ ቤዛ ሰጠ የለ ቤዛ ሲገራንሰ እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚህ አንጻር ቤዛ የሚለው ካል ስንጠቀም፣ ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። ጌታችንም ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም እያስባሉ። ለምሳሌ አባዩ ዘጋ ስጫ በአርጋኑ መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ የሚሰጠውም ይህን በጣም ቢረዳውም እችሉ ቃል ግን ለመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለዋ ቃል ማለት ነው። የቀዳሚው ላይ ምዕራፍ ላይ ለመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህን ነው። ቤዛ የሚለውን ቃል ለሀብት ሰጡት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ ያደረገው ሀብትን ልክ እንደዚህ ሁሉ ለመቤታችን ቤዛ የሚለው ቃል ተቀጸለ መቤታችንን ኢየሱስ አደርጋትም ዌች ሚንስ ቤዛ የምትለው አካል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ በመጽሐፍ ቅዱስም እንዳሳየ ይሰጥ ይችላል። ግን ከምን አንፃር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛ ሀብቱ ነው ሲል ምንድነው ሰው ሀብትን በአግባቡ ከተጠቀመበት ምንድነው፣ ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርምነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል ለማን ምድር ነው ለእግዚአብሔር። አሀ ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድር አስቦ እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እሱ ራሱ ደግሞ መልሶ ይከፍላል። እግዚአብሔር ደግሞ ይከፍላል። ክፍያን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቶ እንደዚህ ማለት ዊዝ ጉድ ኢንተንሽን በደንብ በፍቅር ተሞቶ ድሃ እንደዚህ የሚረዳ ቢኖር፣ ለድሃ እጁ የሚዘረጋ ቢኖር እግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር ሊተው ሊነገር ይችላል ምንም እንኳን አንዳንድ ደግሞ ሀብት ነጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዜር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል ግን በፍቅር ሲሆን ማለት ነው የሚሰራው በጣም ጥሩ እዚህ ጋር ይህ ልጅ ሳላደንቀው አላልፍም አኬ በጣም ተወዳጅ ምርጥ መጽሐፍ ቅዱስ አንባቢ አንባቢና መጽሐፍ ቅዱስ አስተማሪ ሰው ነው እጅግ የምወደው ዛሬ ከጳጳሱ እሱ ከፍ ብሎ ታይ የአኬ ሚዛን ዛሬ በጣም አይሏል፣ መዝኗል። ሲጀምር ምን ብሎ ጀመረ? አባታችን ቦራኪው የደረሰ ብሎ ነው የጀመረው። እጅግ ደስ የሚል የተትና መንፈስ ነው፣ ወድጀለታል። እኔ ግን አንዳንዴ እንደዚህ ያሉ ሰዎችን አባታችንን ብሎ ለመጥራት በጣም ማለት ይከብደኛል። እንዴት ሆኖ ነው እመቤታችን ቤዛ አትባልም? በቃ ሌላ እንኳን ማብራሪያ ዘራል አልሰጡም አሉ፣ በቃ አለፉ። አኪ እንዳለው ጊዮርጊስ ዘጋ ስጫ የሚባለው እናታችን ቅድስት ድንግል ማርያምን በተወሰነ ደረጃ ቤዛ ብሏት እናገኛለን ብሏል። አረ ምን እሱ ብቻ ቅዱስ ያሬድም እኮ እንደዚህ ብሏል ወገን ኪያቂ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትአኮስሙ ይላል። ይሄ ምኑ ጋር ነው የሚገኘው? ዘመንከር ጣዕሙ የምትባለው መልክ ላይ ነው በማለት ውስጥ የሚገኝ አገልግሎት ነው። አንቺን ለዓለም ቤዛ አድርጎ የሰጠን መድኃኒ ዓለም ክርስቶስ ስሙ የተመሰገነ ይሁን ነው የሚለው። አንቺን ለዓለም መመኪያ ቤዛ፣ ወይ ደግሞ ሀብት አድርጎ የሰጠን ማን ይመስገናል? እግዚአብሔር ይመስገን ብሎ ነው የተናገረው ማ ሊቁ ቅዱስ ያሬድ። ዛሬ ደግሞ አባ እንደምታዋቸው ድንግል ማርያም ቤዛ አትባልም። እኔ ይህን ትምህርት መቼም ቢሆን አልቀበለው መቼም ቢሆን አይዋጥልኝ። ቅዱስ ያሬድ እንኳ ከሁሉም በላይ የሆነው እግዚአብሔር ያከበረው ለዓለም ሁሉ መመኪያ የሆነው ለቤተ ክርስቲያን መሰረትና የጀርባ አጥንት የሆነው ሊቁ ቅዱስ ያሬድ እንኳን ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ ብሎ እስከተናገረ ድረስ ዛሬ የፈለገውን ያክል ሰው መቶ ይሄ ቃል ልክ አይደለም ብለኝ ከቅዱስ ያዴድ ስለማይበልጡ ከመንፈስ ቅዱስ ስለማይበልጡ ምክንያቱም ቅዱስ ያዴድ ይህን ነገር የሚናገረው በመንፈስ ቅዱስ ተመርቶና ተሞልቶ ነውና። ስለዚህ አሁን ላይ እየለየን፣ እየዋስተዋልን መናገር መራመድ ያስፈልገናል ማለት ነው። ምክንያቱም አሁን ሁሉም የተቀላቀለበት ዘመን ነው። ያው የምታዩቸው ሰዎች ሁሉ እንግዲህ ተቀላቅለውባቸዋል ማለት ነው። እንግዲህ አየሩ ያው ተምታቷል። በዚህ ጊዜ ራስን አጽንቶ አባቶቻችን ባስተማሩን መሰረት፣ ቅዱሳን አባቶቻችን፣ ጥንታውያኑ አባቶቻችን፣ ወረት የሌለባቸው አባቶቻችን፣ በወረት ያልተገዙት፣ በጥቅም ያልተገዙት አብሶ ደግሞ እንደ ዘመናችን ከተማ ሳይስፋፋ የከተማ ኑሮ እጅግ በሌለበት ጊዜ የነበሩት በገጠሩ ውስጥ በገዳም በበረሃ ሲንከራተቱ እያገለገሉ እየጸኑ እግዚአብሔርን እያከበሩ ያስረከቡንን ኃይማኖት ነው እኛ አሁን መከተል ያለብን። ዛሬ ምቾት በዛ፣ የተለያየ ነገር መጣ። የተለያየ ፍልስፍና መጥቷል። ከዛ ከዛ አንጻር እየተነሳ የሆነ ነገር ቢወራ ያን ወሬ ሰምተን አብረን ዩ ዘመናችን ምን ተብሎ ተነግሯል? ምርጦቹን እንኳን እስከሚያስቱ ድረስ ይመጣሉና በዛ ጊዜ በዛ ዘመን ተጠንቀቁ ተብሎ እስከተነገረን ድረስ መጠንቀቅ ያስፈልጋል። ነገር ግን ይሄ ጳጳስ ማኔ ቴቄል ፋሬስ የሚለው አረፍተ ነገር ምናልባት ሊገጻቸው ይችላል። ምን ብሎ መዘንኩህ ግን እስኪ ጨርሱት። እንደዛ ሊሆን ስለሆነ ጉዳዩ። ስለዚህ ኦርቶዶክሳውያን እኛ የተዋህዶ ልጆች አባቶቻችን ባስተማሩን ትምህርት ጸንተን ልንኖር ይገባል ለማለት ስለፈለኩ ነው። ሰላሙን